እኔ ላይም ደግሞ ዛሬ ሁለት ሰው በአማፍቃድ አማርተኝ አስልም ያለው እህታችንም ዝህረም ተደጋጋሚ ነው የምነግርሽው በውስጥ መክርሻ ያለው ነገር ታይው ወንዶች አሉ። እነሱ ይበቃሉ። አንቺ ሸፎዛን ፈት ተለቅ ያለ ሸፎዛን እያችሁም እንደሚው ሲል ለዳዕዋ መውጣትን በተመለከተ መጀመሪያ እራሷን ትምከር ነው አሉትኝ።

ማለት ቀልቡ በሽታ ያለበት ሰውዬ ቢቢልቀል ሳይሆን በንግግሯ ማለስለስን ሳይሆን መናገር የሚከለክላትን አንድ ሀዲትና ቁርአን ማስረጃ ስተኝ። ከዛ ተዋዱ ማስረጃስ ለእህታችን ዛህራ የስ ድምፅ የጠላቀን አውራ ነው አላልኩም። እኔ ላኪን ድምፅሽ አንቺ ግን ይፈትናል ድምፅሽ በጣም ነው ይፈትነው። አሁን ምሳሌ ያንቺ ድምፅ ይፈትናል። ብዙ ወንዶችን ማስተማር በተመለከተ ቴሌግራም ገብተሽ ወይም የሆኑ ክርስቲያን ሴቶች ካሉ ክርስቲያኖቹን እዚያ ግሩፕ እያስገባችሁ የሚቻላችሁትን ነገር አስተምሩ። መልካም ስራ ነው። አማ በሶሻል ሚዲያ እየወጡ በተለይ ወንዶች ባሉበት ለሙእሚን ሴት በተለይ አቂዳዋ ሰለፊ የሆነ ሴትዮ በአቂዳም ጥርት ያለ ሴት ወንዶች ባሉበት ቦታ ዒባዳ ዒባዳ ላይ እንኳ ራሱ ተልብ ያለ ሐጅ ወንዶች ባሉበት ቦታ ድምፅሽን ዝቅ እንድታረግ አዛን እንዳታደርግ ዒቃም እንዳታደርግ ሐታ ፈርድ ሶላት በጀህር የሚሰገዱ ሶላቶችን እንኳን ወንዶች በአካባቢዋ ካለ ድምፅዋን ዝቅ አድርጋ ነው ተባለችው። እንኳን ማኑ አላሁ ስብሓነሁ ወተዓላ ያዘዘውን እንኳን ወንዶች ባሉበት ቦታ ስራ ግቢ አውሪ ለወንዶች እህቶቻችን ስለ ጊራ ሊኖር እና ይገባል። ገብታችኋል? እኔ ሚስት ሚስት ማን ነው አሁን? ወንድሜ ሙራድ ሚስትህን ውጪና አውሪ ትላት አለ? በዳዕዋ አትላትም። ወከዛሊክ እኔ አልላትም። ስለዚህ ሴቶችን ብንችል ሲወጡ መከልከል አለብን፣ እንዳይወጡ ማስተማር። አልከለከልንም፣ እህቶችን ያስተምሩ፣ ምንም ችግር የለብንም። በርስ በኩል አማ ሶሻል ሚዲያ ላይ ይወጡ፣ አውሩ ማለት ላ ወላሂ፣ ይሄ እህቱን ከሚወድ ሚስቱን ከሚወድ ጊራ ካለው አቂዳው ምን ሀጅም ሰለፊይ ከሆነ ሰው አይጠበቅም። እንደዚህ ነገር ማድረግ የለብንም። እኔ ላይም ደግሞ ዛሬ ሁለት ሰው በአላህ ፈቃድ አላህ ረቶኝ አስለም ያለው ኢንሻአላህ ስራ ጀምረናል፣ ስራ ጀምረናል። ሁሉኮ ከሺ ነው የምንገኘው አሁን ያለነው። አላሁ አክበር። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ዛሬ የምንገኘው ሁሉ እኮ ከሺ የምትባል ጽና ያል አዎ። ኡስታዝ ኢብሮ ጀማል ኡስታዝ ነው እንግዲህ ታውቁታላችሁ። ቲክቶክ ላይም ዛሬ በአላህ ፍቃድ በአላህ ሱብሓነሁ ወተዓላ ፍቃድ ማለት ነው ዛሬ አላህ ረድቶን አላህ ወፍቆን አምስት ሰው አስልመናል። በዚች ከተማ ላይ አላህ ሲወፍቅ ነው አላህ ሲመርጠን ነው። ከዚህ በላይ ደግሞ ሁሉ እኮ ከሺ ላይ ኢንሻአላህ በአላህ ፍቃድ ማለት ነው እስልምናን ሙሉ በሙሉ